መንገዱ ላይ እንዲህ ነው የሚዘጋጋ። ምን የሚያስጠላው! አይ አንዳንድ ጊዜ አባ ዳቦ መግዢያ ስጥ። እግዚአብሔር ይስጥልኝ እምዬ ዳቦ። አንተ አንተ ይሄኔ ተጋብ ነው። ከቤተሰቦች ቤት የሚያስወጣ ምን ይመስላል? እባክህ አፍጥነው ከየሰፈርን ውጣ። ሰፈሩ ራሱ በጣም የሚያስጠላው። እማማ፣ እንዴት ነው? ደህና እግዚአብሔር ይመስገን። ልጅ፣ ምን ልርዳሽ? አስታወሱኝ? ማርታ ነኝ፣ ማርታ፣ ማርታ ከዛሬ አስር ዓመት በፊት እርሶ ቤት ውስጥ ነበር የምሰራው። አይ ልጅ እንኳን ከዛሬ አስር ዓመት በፊት ከሁለት ዓመት በፊት ውስጥ የነበሩትን መቼ አስታውሳቸው። ከዛሬ አስር ዓመት በፊት የሁለት ዓመት ልጅ እርሶ ጋር ጥዬ ቦት ነበር አረብ ሀገር የሄዱት። ምን የአቡሽ እናት ማርታ? አዎ ማዘር ማርታ ነኝ። አንቺ የአቡሽ እናት ማርታ ምን ቤቱ እንደሆነ አንች ከሄድሽ ምንም አልተቀየረም። እማማ አቡሽ የት ሄዶ ነው? ትምህርት ቤት ሄዶ ነው። እስኪ ረፍት አድርጊ መጀመሪያ የኔ ልጅ። እንዴት ነው የሰው ሀገር ኑሮ? እንዴት ነው እንዴት አደረግሽ? ያው ምንም ቢሆን እንደ ሀገር አይሆንም እንጂ እኔን እንኳን ያጋጠሙኝ ሰዎች ጥሩዎች ናቸው። እንደተመቸሽማ፣ ብዙ ነገር ያስታውቃል መቼም። ባይመችሽ ይሄን ያህል አመት ልጅሽን እዛ ስተሽ ለመኖር አትልፍሪም ነበር። አይ ማማ፣ ልጄን እንኳን አረሰውትም፣ ግን ከምመላለስ አንድ የሰራ ሰራ አድርጌ ጠቅልዬ ልምጣ ብዬ ነው። አይ ጥሩ ነው። እና ልጅ የሚርበው አልመሰለሽም ወይስ? እሱ በፈጣሪ ኃይል ሳይበላ ሳይጠጣ የሚያድግ ይመስልሻል? እሱ ጥፋቴን አውቃለሁ ግን የድሮ ስልካችሁን ስሞክር አይሰራም። ከዛ በቃ ለልጅ ያወጡትን ወጪ በሙሉ እከሳቸዋለሁ ብዬ ስራዬ ላይ ትኩረት አደረኩኝ። አሁን ለማንኛውም ልጅሽ እኔ ጋ የለም። እኔ ጋ የለም ማለት ባለቤቴ ከሞተ በኋላ እንኳን አይደለም ለአንቺ ልጅ ሊሆን ለራሴ መሆን አቅቶ ነበረ። ደግሞ ልጅሽ ከማይሆኑ ልጆች ጋር ገጠበና ከሀቅሜ ብላ ሲሆን አስወጣሁት። ምን እያሉኝ ነው? ማማ፣ ልጄን እኮ አውጥቼ እጥዬዋለሁ እያሉኝ ነው? ይሄን ነው። የእርሶ ልጅ ቢሆን ኖሮ እኮ ችጋር ቢያሉት እራሱ ልጄን አውጥታ አይጥሉትም ነበር። አረ እናውራ ካልሽማ አንቺ አይደለሽ እንዴ በብጣሽ ወረቀት መልሽን ጽፈሽ ልጅሽን እንኳን ሳትሰናበችሽ፣ ደግሞ ታወራለሽ ነው? አረ ቆይ ቆይ፣ እናውራ ካልሽማ ብዙ የምናወራው ነገር አለ። አንቺ ልጅሽን የመጥፎ ጊዜ ማስታወሻሽ ስለሆነ እንደውም አትፈልጊውም። ስትሄጂ ልጅሽን ዳግም እንደማትፈልጊው ነበር አሁን ግን መብሰል ሲመጣ ገንዘብ ሲገኝ ያለ ልጅ አለም ባዶ እንደሆነች አውቅሻ አዎ ያኔ እኮ ልጅ ነበርኩ ማማ ምንም ገንዘብ እጄ ላይ አልነበረኝም አሁን ግን ልጄን እንደፈለግኩ አንደ ላቅቄ ማኖር እችላለሁ ልጄን ይዘው በገንዘብ መደራደር ፈልገው ከሆነ እሰጡታሉ ችግር የለውም አንቺ እኔ ነኝ አንቺ ልጅዬ በገንዘብ መደራደረው ገንዘብ ያለ ሰው ምንም ነው እሺ ቆይ ልጄን እንዴት ነው ማግኘት የምችለው ምን ያላቅ ከብዙ ወራቶች በፊት ግን ሳጠያይቅ ከብዙ ጓደኞቹ ጋር አንድ ቤት ተከራይተው እየኖሩ ነው ተብሎ ተነግሮኝ ነበር። ቤት ቤት ነው እታ ሰፈር ሄደሽ ብጠይቂ ማንም ያሳይሻል። አሁን ግን ገዛ አይወጡ ይመስለኛል። እማማ ግን እንዴት ጨከኑበት? እሱ ኮገና ገና የአስራ ሁለት አመት ልጅ ነው። ምን እንኳን እኔ ባዶ አንቺ እናቱ ጨክነሸል እንዴ? እሺ በቃ ሻንጣ ይዚ ይቀመጥ። እማርፍበትን ቦታ አላዘጋጀውም። ከአየር መንገድ እንደመጣ ወደዚህ ነው የመጣሁት እሱ ይቀመጥ። ሀቢኛ ጠጭኛ አይለኝ። ስልክ ያስደውሉኛል። ገና ሲማ አላወጣሁም። ይቺ ስልክ ዘንድሮም አለች? ቆይ ምንም ስልጣኔ የለም ማለት ነው። ይ ትደቡ እንደሆነ እንጂ አለዛ ወደምትሄጂበት እጅ ሄሎ ቤዚዬ። አቤት። ማርታ ነኝ። ማርታ? ይቅርታ ግን አላወኩሽ። ማርታ ነኝ። ኢትዮጵያ መጥቻለሁ። የኔ ማርታ! ወይኔ! እንግዲህ እኔ በኢትዮጵያ ቁጥር ስትደውይልኝ እንዴት አንቺ ነሽ ብዬ ልገምት ይችላለሁ? ደህና ነሽ የኔ ቆንጆ? ሰላም ገባሽ? አዎ ደህና ነኝ፣ ሰላም ገብቻለሁ። አሁን ግን ላገኝሽ ፈልጌ ነበር። ማርቴ፣ ትንሽ አረፍ አትይም? እንትን ልጁ የለም፣ መፈለግ አለብኝ። የለም ማለት ቤዚ፣ ስንገናኝ እነግርሻለሁ። አዎ ሲም ስለሌለኝ ላውጣ እሄዳለሁ። አሁን ተዘጋጅተሽ ጠብቂኝ። እሺ እሺ፣ ማርቴ ደውዪልኝ። እሺ እሺ፣ ቻው። እሺ እማማ አመሰግናለሁ። ሲ በቃ ድንገት ሳትናገሪ ይከቻልሽ አይደል? ምን ላርገለሽ ነው ልጄን አፈቀኝ። ጠረኑ ራሱን አፈቀኝ። አንቺ አለሽ አይደል? እንዴ ቆይ በየሶስት 3 አመቱ ትመላለሽ ቤተሰቦቼ ይናፈቁኝ። የኔ ምን ይገርማል? ይሁንልሽ እሺ። ግን ቅድም ልጄ የለም ያልሽኝ የምርሽ ነው ወይስ እየቀለድሽ? እየቀለድኩ ቢሆን ጥሩ ነበር በእናትሽ። ማዘር ልጅን ከቤት አስወጣው። ምን ማለት ነው አስወጥቶታል ማለት? ባለቤቴ ከሞተ በኋላ የምቀምሰው የምልሰው የሚለኝ ነው። ከዛ በኋላ ሰው ይወጣል። እናንቺ ዝም አልሻቸው፣ ምን ማለት ትችላለች? እኔ አንቺም ቢሆን ልጅን ከጣሉበት አንስተው ያመጡታል እንጂ አለፋታቸውም ነበር። የምሬ ነው። ምን ነው ዝም የምትያቸው? ይህንን ነው ማረጋች። ያኔ ማታ ተማሪ እያለሁ የተደፈርኩ ሰዓት፣ እንደ ልጃቸውን አቅፈው የሚያለቀሱት አብሱን የሚያረሱ እሳቸው ናቸው። ከባድ ነው። አንተ ልጅ ነኝ፣ እየተከታተልክ ሄዶ አረ ሙይ በጥፊስ አልላችሁ። ቀጥላችሁ ደው ቀጥል። ማርቲ ምን ሆነሽ ነው? ታረጋጊ እንጂ አታያቸውም። ምን ይፈጣጣመታቸው በዘሌ ምንድን ነው የሚመስሉት? ሄዱ እንዴ? ምን ሆናችሁ ነፍጣችሁ የምታዩ? እውነት በጣም ክፍ ነሻል ማርቲ። ቢወዱ እንደዚህ ጎዳና ላይ ወጥተው የሚለምን ይመስልሻል? ይመስልሽ እኔ አሁን ይሄ ያስጨንቀኛል። በፈጣሪ ስም ማርቲ እውነት ይሄን ካንቺ አልጠብቅም። እነዚህ ልጆች ምናልባት እናት አባት የሌላቸው ልጆች ይሆናሉ። አንቺ እንዳንሻቸው ጠግቦ ከቤት የሚወጡት በጣም ጥቂቶች ናቸው። ተርቦ እኮ ነው እየጠየቁ ነው ያሉት። እንዴት እንደዚህ ታያቸዋለሽ? ታይም ባክሽ የራሳቸው ጉዳይ። እኔ ስለነሱ ያስጨንቀኝ? እሺ አሁን እሱን ታዩ። ልጅሽ እንዴት ብለን ነው የምናገኘው? ፍንጫለሽ እማማ ኮራቶች በፊት ይኖርበታል የተባለው ቤት ገና በአስራ ሁለት አመቱ ከጓደኞቹ ጋር ቤት ተከራይቶ እየኖረ ነው ማርቲ። እንደዛ ያልሽ ነው እና ለቅ ከዚህም ተለቀቁ ሁለት ሳምንት ሆናችኋል አሉኝ። ምን ይሻለኛል? አንቺ ብቻ ተረጋጊ፣ አንድ የሚያውቀው ሰው አናጣምሽ። ቤዝዬ በጣም ግራ ገብቶኛል። በዛ ላይ ቅርቤ ቅርቤ ያለን የሚመስለኝ፣ እናገኘዋለን። አንቺ ብቻ ጠንከር ባይሽ። ማርቴ ልጄን ካላገኘው ሀገሬ መግባት የምን ይጠቅመኛል? ልጄ ምን ዳኒ፣ በቤተሰብ እድል ላይ ቢሰነ ማርቴ፣ ገና በአንድ ቀን ተስፋ እየቆረጥሽ ባልሆነ ምን ላደርግ? ምንም ተስፋ የሚሰጥ ነገር የለም ልሽ። አሁን ነይ ከኔ ጋር እንሄድና ቤት እረፍት እናደርጋለን እሺ? አይ እማማ ጋር ልግባ። እሳቸው ሌላ ሊገኝ ይችላል ብለው የሚያስቡት ቦታ ካለ እሳቸው ልጠይቃቸው አይሻልም? ካልሽ እሺ እንደሱም ትቻለሽ ገብተሽ አረፍ በይ። ነገ ደግሞ ድጋሜ ተገናኝተን እንፈልገዋለን እሺ? ማርቴ ጠንከ እሺ፣ ልጅ ያገኘሽው ነገር አለ? የላኩኝ ቤት እጄ ነበር ከለቀቀ ቆይቶ አላሉኝ። እሱንማ ነገር የለ እንደ ቤት ቀይረው የሄዱበትን አካባቢ የሚነግርሽ ካለ ብዬ ነው እንጂ ማንም አየን የሚል ሰው የለም። ሁሉም ካየነው ቆይተናል ነው የሚሉት። አይዞሽ አንቺ ብቻ ጸሎት አድርጌ ባለበት እግዚአብሔር በሰላም እንዲያቆይልሽ። እማማ ግን እንዴት አስቻሉት? ወልጄ ተኝቼ የነበረ ሰዓት እንዴት በስስት እንደሚያዩ ታውቃለሁ። ግን እንዴት ጨክ ነው ከቤት አባረሩት። አይ ልጄ ቀን እንዲያስልሽ ጊዜ እውነት ያባረርኩት መስሎሽ ነው። እንደዚያ ያልኩሽ በጣም ባንች ስለተናደድኩ እና ካላስወጡት የት ሄደ? ባለቤቴ በሞተ ጊዜ ራሴን ስቼ ሆስፒታል ለአንድ ወር ተኝቼ ነበር እንደምታውቂው። እኔም ሆንኩ ባለቤቴ ምንም የኛ የምንለው ቤተሰብ የለንም። ልጅም የለንም። ግን አቡሺየን ቅብጥ ጠርገን አሳምረን ነበር ያሳደግነው። አንድ ወር ከምናምን ሆስፒታል ስተኛ አቡሺን አንድም ሰው እንኳን ዘወር ብሏል ወይ አለች። ከዛ ተሽሎ ከሆስፒታል ስወጣ ከቤት ወጦ ነበር ያገኘት። ግን እንዲመለስና ትምህርቱን እንዲቀጥል ጠይቀው፣ እሱ ግን አሻፈረኝ። ለምን? ያሳደገውን አባቱን ያጣው በድንገት ነው እኔም ሆስፒታል ነበርኩ። ሳስቦት ጥዬው እንደመሄድ ያስባል። የመጨረሻ ቀን ምን እንዳለ ታውቂያለሽ? ምን አለ፣ አሁን በዚህ አንድ ወር ውስጥ ብርዱንም ህራቡንም ጥሙንም ስቃውንም ለምጄዋለሁ ነገስ ከነገ ወዲያ ሳንጃ አንድ ነገር ብትኮኝ ደግሞ ያን ሜዳ ያንን ጎዳና መላመድ ያቅተኛል። ማየ እየመጣ ጠይቅሻለ ሰው ጎዳና ይሁን ቤት ብሎኝ ሄደ። ልጅ እና መቶ ሲጠይቆት እንዴት ነበር፣ ጠቅሯል፣ ከስቷል፣ እንዴት ነበር ማማ። ከዛ በኋላ ወደዚህ ቤት አልመጣም። ልጅ አይ ግን ማማ፣ ፎቶ የለትም? ፎቶ ይኖሩታል አሁርቅ ነው ያለው እ ነገ ፈልጌ የሰጥሻለሁ። ባለቤት ከሞተ በኋላ ሁሉንም ነገር ስለሚ ያስታውሰኝ የሁለታቸውንም ቦታ አርቅ ያስቀምጫዋሉሁ አሁን አያገኙልኝ። ልጅ ርቅ ቦታ ነው ያለው ያሉ አልባቡን አርቄ ነው ያስቀመጥኩት። ነገ ፈልግ የሰጥ ትንሽ በአይሆን ትንሽረፍት ረጌናት ተፈለግሽ እዚህ ጋ ተኝ፣ ከፈለግሽ ደሞ ከኔ ጎን እዚያ ጋ ተኝ። አይ ችግር የለውም። እንዴት? እኔ አላውቅም። እንዴት ነው ማታቆ? ጓደኛ አይደለ እንዴ? ኧረ አቡሽ ነው ራሱ ይመጣለው እንጂ፣ ማቀው ነገር የለኝም። አቡሽ ነው ያልከው? አዎ፣ ጎርሳሽ የወሰደው ልጅ አቡሽ፣ አቡሽ ነው ልጅ። ማርቲ ምን ሆነሻል? ስም መመሳሰል እኮ ነው ሊሆን የሚችለው። አዎ፣ መሆን አለበት የኔ ልጅ እንደዚህ ዱርዬ አይደለም፣ ሌባም አይደለም። ለምንድን ነው የለቀቅሽው? ማርታ፣ እህ፣ በዚህ ምን አልሽኝ? ጁን ባስለቂኮ ያለበትን ያሳየን ነበር። ማርቲ ቦርሳሽ እኮ ነው የተወሰደው። ታያቸው ሌላ ቀን ሲለምኑ እናገኛቸው አይደል? ያኔ አንጠልጠለን ነው ምን ይዛቸው እሻው ነው የሚት አይ እማማ ያቡሽን ፎቶ አውጥቼ እጠብቅሻለሁ ስላሉ እዛ ነው ሜዳ ያለብን። ያቡሽ ፎቶ አለ። ለምን ታዲያስ እስከዛሬ ያላመጣሹ? እሱን አባዝተን እኮ በየከተማው ለጥፈን መፈለግ እንችል ነበር። ለምን እንደዚህ እንደክማለን? ማርቲ አዎ አንቺ እንዴት ሐሳቡ አልመጣልኝ ከመጣው ቀን ጀምሮ እኮ ነው ማማ ፎቶን አሳዩኝ ያልኳቸው። እና ማርቲ አንድ ሳምንት ሙሉ ልጅሽን ፎቶ ሳትቀበያቸው ምን እባክሽ! ፎቶ ላይ የባላቸው ትዝታ አለባቸው። ለዛ አልበሙን ሩቅ ቦታ ነው ያስቀመጡት። ዛሬ ግን እንደሚያሳዩን ቃል ገብተውልኛል። እሺ። ዛሬ መቀበል አለብን እና መቀበላቸው። እሺ ልጅሽ ፎቶ ደሞ ፈልጌ እሰጥሻለሁ ምንድን ነው ምን ተፈጠረ ማርቲ አቡሽ ነው ምንድን ነው ምን ተፈጠረ ማዘር ይሄን ልጅ ከአንድም ሁለት አግኝተነዋል አቡዬን ይህንን ልጅ የት አገኛሽው አዎ ጎዳና ላይ ዳቦ ግዙልን ብሎ ስጠይቀን ነበር እኔ እኔ ኔ ራቤ ልጄ እና ገዛችሁለት አይ ማዘር አልገዛንለትም የኔ ልጅ ማማ፣ የእኔ ልጅ እዛ እየተቆራመተ እንዳለ እባክህ ኑሮ አደለም። ዳቦ አለምን ራሱ ገዛለት ነበር። ወይኔ ልጅ መርዳት ካለብሽ ልጅሽን ባይሆን መርዳት ነበረብሽ እስከ ዛሬ። ልክ እንዳንቺ ልጃችን አይደለም አንረዳም ቢሉ ሌሎች ሰዎች ልጅሽ በህይወት አይኖርም ነበር። ታገኙ ነበር ማርቴ፣ እውነታቸውን ነው። ማዘር ሁሌ በራሳችን ካልደረሰ እያልን ወደኋላ የቀረ ነው በቃ በቃ አሁን መሄድ አለብኝ። ቀድም ቦርሴን የቀሙኝ ቦታ አለ አደል? እዛ እንሂድ ማርቲ። አሁን እኮ ወደዛ ቦታ ተመልሰው ሊመጡ አይችሉም። ደግመን እንደምንፈልጋቸው ስለሚያውቁ ደብዛቸውን ነው የሚያጠፉት። ደግሞ ልጁ ሌባ ሆኖ አይመስለኝም። ባለፈው በጣም ስላናደድሽው ሊበቀልሽ ፈልጎ ነው የሚሆነው። ቢሆንም እንሂድ። በመጣ ሰዓት ይምጣ። እኔ እዛ ቁጭ ብዬ ጠብቀዋለሁ። ካልሾሽሽ ፎቶን ይዘሽ የደረሳችሁበት እንደውላችሁ አሳውቁኝ። ሻውን የት ብለን ነው የምንፈልገው፣ ስጀምር ማርቲ። ፖሊስ ይዘሽ መተሽ እንደምታስ ይዣቸው እያወቁ ቁጭ ብላ አይጠብቁ ነው እንዴ? እኔ እኮ እናቱ ነኝ፣ እንዴት ነው ልጄን ማስይዘው እንዴ? የእናቱን ብር እኮ ነው የሰረቀው። የእናቱ ማለት ደግሞ የእሱ ማለት ነው። እናቱ መሆንሽ የምታውቂው አንቺ ብቻ ነሽ። እርሱ ቦርሳሽን ይዞ እንደሮጠና ፖሊስ ይዘሽ መተሽ እንደምታስይዡ ብቻ ነው ሊያስብ ይችላል። ልጅ፣ ጠንከር በይ አንቺ ስትጠነክሪ ነው ሁሉ ነገር የሚሆነው። ከመጠንከር ውጭ ምን አማራጭ አለኝ ማማ? እርሱንም አስቸገርኩት አይደል? አይ ልጅ እኔማ አቡሽን አግኝተሽ ከእናቱ ጋራ ደስተኛ ህይወት ሲኖር ባየው እንጂ ሌላው ትርፍ ነው። ለአንቺም ደስ ካለሽ እዚሁ ብትኖርልኝ ደስ ይለኛል። ብቸኝነት እኮ ከባድ በሽታ ነው ልጅ። ብቻሽን ስትኮኝ ህመምሽን ብቻ ይሄ ምን አይነት እናት ነኝ? እንዴት እናት ከማህፀን የወጣ ልጇን አታቅም? የኔ ልጅ

አንድ ሴት እኮ የኔ ልጅ ቢሆን ብላ ካላስ ልጅ ታካፍላለች። እሺ፣ እሺ ይቅርታሽን ተቀብያለሁ ስላየሁሽም ደስ ብለኛል። ግን አስር አመት ሙሉ ሞተ ዳነ ብላ ያልጠየቀችኝ እናቴ እናቴ ብዬ መቀበል አልችልም። ደህና ማርቲ አናግሪኝ፣ ስሚኝ። ደግመን እናገኘለን። ታስርጅዋለሽ ምን ያህል እንደምትወጪው ምን ያህል ተመልሼ ይመጣል እኔ